ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እንቀጥላለን። እግዚአብሔር ይረዳናል። በጌታ በኢየሱስ ክርስቶስ ስም ጊዜውን ሰዓቱን ሁሉ ጌታ ሆይ ለአንተ በኢየሱስ ክርስቶስ ስም ሰጥንህ። አስተምረን፣ ምከረን፣ በተማርንበት ደግሞ መኖር እንድንችል ጌታ ሆይ በኢየሱስ ክርስቶስ ስም ጸጋህን አብዛለን በመንፈስህ አበርታን። ጌታ ሆይ ክብሩ ሁሉ ለአንተ ይሁን በወደድከው ባከበርከው በልጅ በናዝሬቱ በጌታ በኢየሱስ ክርስቶስ እግዚአብሔር ይመስገን። እንዴት ናችሁልኝ? እንቀጥላለን። ኢየሱስ ክርስቶስ ጌታ ነው። ጌታ እየረዳን ነው። የእምነት ጋሻ ማንሳት የሚለው ላይ ደረስን፣ ደግሞ እግዚአብሔር ይመስገን። ኤፌሶን 6:16 ላይ ይሄ ከእነዚህም ሁሉ ጋር ይልና፣ ከነዚህ አሁን ከለበሳችሁት ሮማውያን ወታደሮች ደግሞ በምሳሌ መስሎ፣ የዲያብሎስን ተንኮል ስራ ለመቋቋም እንድንችል ድል በክርስቶስ አግኝተናል። እግዚአብሔር የተመሰገነ ይሁን። ያንን ደግሞ ድል ለመኖር በውስጥ ሰውነታችን መጠንከር አለብን። በጌታና በኃይሉ ችሎት መበርታት እንድንችል እንዳለብን ተነግሮን፣ ያንን ደግሞ ለማድረግ ማድረግ ያለብንን ይሄ እውነትን ይሄ ቤልት የተባለውን ብሬስ ፕሌት፣ ይሄ ጥሩር የሚባለውን ጽድቅን፣ ሰላም የሆነውን ወንጌልን መጫማት እና አሁን ደግሞ ጋሻ ማንሳት የሚባለው ነገር ይህ የመከላከያው ጋሻው የእምነት ጋሻ ነው የተባለው። እምነት ከጋሻ ጋር ምን አገናኘው የሚለውን አስቲ እናያለን። ከነዚህ ሁሉ ጋር አሁን ካነሳ ናቸው ሁሉ ጋር ከዚህ በፊት ከተገለጹት ጋር የሚንበለበሉትን የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። ምን ልታደርጉ የምትችሉበትን ልታጠፉ የምትችሉበትን። አሁን ከለበሳችሁት፣ እስካሁን ካወራነው ነገር ጋር ከተማርነው ነገር ጋር እግዚአብሔር ካስተማርን ነገር ጋር በተጨማሪ የሮማ ወታደሮች የጦር ዕቃዎች ውስጥ አንዱ ጋሻ ነው። ይሄ ጋሻ በእኛ በተለይ ኢትዮጵያ ውስጥ ጋሻ የሚባል ልክ ፊት ለፊት የሚከላከል ነገር አለ እና ይሄ ጋሻ የሚሰራው ከቆዳ ነው ወደ ጦርነት በሚወጡበት ጊዜ ያ በኢትዮጵያ ያለው ሳይሆን በዛ በሮማውያን ዘመን በሚወጡበት ጊዜ በእሳት ተለኩሶ እሳት በጦር ላይ ተለኩሶ በሚወረወረበት ፍላጻ ላይ ለማጥፋት በውሃ ይነከር ነበር እና ሐዋርያው እዚህ ጋ እየተናገር ያለው ከዲያብሎስ ጋር የሚደረገውን መንፈሳዊ ውጊያ ላይ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ ነው የሚለው። የእምነት ጋሻ ማንሳት ምክንያቱም የሚወረወረውን ከዲያብሎስ የሚወረወረውን መንፈሳዊ ውጊያ ልናጠፋ የምንችልበት እምነት። በመንፈሳዊ ውጊያ ጊዜ አማኝ እንዳይጎዳ ጥቃት እንዳይደርስበት የሚረዳ መንፈሳዊ እቃ ጦር ነው። ምንድን ነው ያልኩትኝ? እምነት። እምነታችሁን በፍጹም በተለይ እግዚአብሔር ላይ መታመናችን። በሰው መታመን ሊጎዳ ይችላል። በእቃ፣ በንብረት፣ በገንዘብ፣ በየሆነ ነገር፣ በጤንነት፣ በወጣትነት፣ በማን በራሳችሁ አትመኩ። በእውነት አንድ የሚያስፈልገው ነገር እምነት። በመንፈሳዊ ውጊያ ጊዜ ጠላት በሚያንድ ሁልጊዜ በእግዚአብሔር እመኑ። እግዚአብሔር መልካም ነው። እግዚአብሔር ይከልላል። እግዚአብሔር በብዙ ነገር ይከልሎ የሚያሳልፋችሁ በሱ ስታምኑበት ነው። እምነት ያስፈልጋል። መንፈሳዊ ውጊያ የጦርን ቃል ሊያትከሽፍ የሚችለው እኛ በእግዚአብሔር ላይ ያለን እምነት ነው። በእውነት ነው የምነግራችሁ፣ የሆነ የከፋ ነገር ቢደርስባችሁ በእግዚአብሔር ላይ ያላችሁን እምነት አትጣሉ። ከህብረት አትራቁ፣ ከጸሎት አትራቁ፣ ከቃሉ አትራቁ። በፍጹም እምነት አትጉደሉ። አለበለዚያ ለሰይጣን ተመቸው ማለት ነው። ያለዚህ የዕቃ ጦር እየተንበለበለ የሚመጣው የጦር የክፉ የፍላጻ ማጥፋት አይቻልም። እምነት ሲጠፋ እምነት ሲጠፋ ነው ከእግዚአብሔር ጋር ያለን ህይወት ግንኙነት ጠፋ ማለት ነው። በቃ ጉዳችን የሚሆነው ለጠላት እንደፈለገ ሊፈነጭብን የሚችለው እኛ በእግዚአብሔር ላይ ያለንን እምነት ማንሳት ካቃተን ነው። ጋሻ ነው፣ መከለያችን ነው። እግዚአብሔር በእግዚአብሔር ያለን እምነት እኛ መደበቂያችን ነው፣ መሸሸጊያችን አለታችን እሱ ነው። አንድ ጊዜ ጌታ ኢየሱስ ክርስቶስ ጴጥሮስን እንዲህ አለው። ልክ ሉቃስ ሀያ ሁለት ላይ ደግሞ እንዲህ አለው፣ ስምዖን ስምዖን ሆይ እነው ሴጣን እንደ ስዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስለ አንተ ጸለይኩኝ፣ አንተን በተመለስክ ጊዜ ወንድሞችን አበርታ አለው። አያችሁ ማለት እኔን ጴጥሮስ እንግዲህ ጌታን የሚከተል የቅርቡ የተባለ ሰው እንኳን ምን ሊገጥመው ይችላል? ሴጣን እንደ ስንዴ ሊያ እኔና እናንተ ያልጠፋ ነው፣ ከእግዚአብሔር ምሕረት የተነሳ ነው የምንለው። ለዛ ነው በእውነት እኛ ልንጠፋ እኛ ከሌላው በምን ተሽለን ነው? ጌታ ረድቶ ነው። ስለዚህ እምነትህ እንዳይጠፋ ነው ያለው ለጴጥሮስ። እምነት ከጠፋ በቃ ሰው ከእግዚአብሔር ይርቃል፣ ከህብረት ይርቃል፣ ከቃል ንባብ ይርቃል፣ ከጸሎት ይርቃል። በነገራችን ላይ ሰው ለመጸለይ ተንበርክኮ ለመጸለይ ላይ ምን ያስፈልገዋል? እምነት ያስፈልገዋል። እምነት ከሌለ መንበርከክ ከአንድ ደቂቃ አይችልም ሰው ካላመነ ካላመነ ቃሉን ገልጦ ማንበብ አይችልም። ካላመነ ቅዱሳን ህብረት ጋር መምጣት አይችልም። እምነት ከጠላት መሸሸጊያ ትልቁ ጋሻችን ነው ማለት ነው። የሴጣን ፈተና የሚያነጣጥረው እምነታችንን በማናጋት በማጥፋት ላይ ነው። ግን እኛ ሁልጊዜ እምነታችንን ጋሻ ስለሆነ፣ መከለያችን ስለሆነ እምነታችንን መጣል የለብንም። የሴጣን የማጥቃ ፍላጻዎች አንዱ በቃ እምነታችንን ዞር ካደረግን በቃ ለሴጣን እንጋለጣለን። እነዚህ ፍላጻዎች ይሄ የሴጣን ፍላጻዎች ፍላጻ ሲባል አክቲቭ የሆነ ነገር ነው። ዶርማንት የሆነ ፓሲቭ የሆነ ነገር አይደለም። ሁል ጊዜ ሊወረወር የሚችል ነው። በማንኛውም ሰዓት፣ በፈለገው ጊዜ ልክ በዙሪያ ሁሉ እንደሚዞር ላይክ ሁልጊዜ ይፈልጋል ቀዳዳ ዘፍጥረት ሶስትም ሲጀምር እኮ እንደዛ ነው። የመጀመሪያ ዳውት ነው ጥርጣሬ ነው የፈጠረው አይደለም? ይሄ ነገር ይሄ ፍሬ ኮ ብትበሉ ምንድን ነው እሱ ምናምን እያለ ቀስ እያለ በመጽሐፍ እምነታቸውን ሊያስጥላቸው ነው የሞከረው ማለት ነው። እና ስለዚህ ካዜ መከራ፣ ጸጸት፣ ተስፋ መቁረጥ ተስፋ ማጣት፣ የሕሊና ክስ፣ ጉዳት፣ ማጉረምረም፣ አለማመስገን ምንም አይነት ነገር ቢኖር በሕይወታችሁ ላይ ማስወገድ አለባችሁ። ሁልጊዜ በጌታ ደስ ሊላችሁ ይገባል። በእውነት በጌታ ደስ የማትሰኙ ጌታ ባደረገው፣ ለዛም ነው እስራኤላውያን ከግብፅ ምድር አውጥቷቸው ባህር አሻግሯቸው እንኳን ደስተኞች አይደሉም። ይሄ ጎደለ፣ ውሃ ጎደለ፣ የሚበላ ጎደለ፣ እንዲጎደለ እያሉ ያጉረመርሙ ያማርሩ ነበረ ማለት ነው። እኛም ዛሬ በክርስቶስ ኢየሱስ ሆነን በጌታ ደስ ሊለን ይገባል እንጂ ጸጸትና ይህ ተስፋ መቁረጥን የእምነትን መጠን በጣም ከባድ ለሴጣን በተለይ ምቹ የሆነ ነገር ነው ማለት ነው። ምንም ቢሆን እግዚአብሔር ጋር ያላችሁ መታመን አትጣሉ። ስለዚህ በእነዚህ ፍላጻዎች በቀላሉ የሴጣን ፍላጻዎች የሰዎችን ስሜትና አእምሮ ሊጎዳ ይፈልጋል። እምነትን ሊያስጥር ስለሚችል የሚወረወርብንን የክፉ ፍላጻ እንደያመጣጡ ለመመለስ የእምነት ጋሻ ማንሳት ያስፈልጋል። ይህ እምነት የሚገኘው ደግሞ የእግዚአብሔርን ቃል በመስማት በልብ በመሰወር፣ በመጸለይ፣ በተለይ ደግሞ ከቅዱሳን ጋር ህብረት። ምክንያቱም ጴጥሮስ ራሱ ሲጽናና ይሄ እምነትህ እንዳይጠፋ ሲባል አንተም ግን ሄደ ምን ወንድሞችን አበርታ። ንግግራችን በጸጋ የተቀመመ ልክ በጨው እንደተቀመመ እንዲሆን በጸጋ የተሞላ ሊሆን ይገባል። ከጎናችን ያሉ እህታችን ወንድማችን፣ ኢቨን እንኳን እዚህ የምናጠናበት ህብረት ውስጥ የደከመ ሰው ካለ ልንበረታታ ይገባል። እምነቱ የዛለ ሰው ካለ ናበርታ በርታ ብላችሁ ወደ ህብረቱ ማምጣት አለባችሁ። ሰው እምነቱ መድከሙ ራሱ የሚታወቀው ህብረት መሸሽ ይጀምራል። እምነቱን ጋሻውን ማንሳት ጋሻ ማለት መከለያ ነው። ለዛ ነው አንበሳ ከዱር አራዊቶች መካከል ነጠል ያለችዋን ነው የሚበላው። ሊበላ የሚመቸው ከህብረቱ የወጣችዋን ነው። ስለዚህ እኛ ልንጠበቅበት የምንችለው ህብረታችንንም እንደ ቀላል ነገር ማየት የለብንም። እምነት ጋሻችን ይህ ህብረታችን ቃል ንባብ፣ ጸሎት፣ በጌታ ልባችንን መጠበቃችን ነው። ሁልጊዜ በጌታ ደስ ልንል ይገባል። እግዚአብሔር እየተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እስከ ዛሬ የረዳን አምላካችን በእውነት ጴጥሮስን እንደ ስንዴ ሊያበጥር የነበረውን እኔ እምነትን እንዳይጠፋ ብሎ እኔና እናንተም እምነታችን እንዳይጠፋ ይኸው እስካሁኗ ደቂቃ ያዳመጣችሁት እኮ እምነት ስላላችሁ ነው። በእውነት እምነቱን የጣለ ሰው እኮ ለማዳመጥ እንኳን ብዙ ሊቸገር ይችላል። ምንም እንኳን ኢንተርኔት ምናምን ላይኖር ሊችል ይችላል። ግን አንዳንድ ጊዜ ስልኩ ኢንተርኔቱ፣ ቴሌግራም ምኑን ሁሉ ነገር ኖሮት እንኳን እምነት ከሌለው ሰው የእግዚአብሔርን ቃል ለማዳመጥ እንዲህ ዓይነት ህብረቶች ውስጥ ለመሳተፍ፣ ለመቆየት፣ ለመዝለቅ እምነቱ ከጠፋው ሰው በቃ መቆም አይችልም። እግዚአብሔር ካልረዳው። እግዚአብሔር ስለረዳን ነው እኔና እናንተ እንኳን እንሼር እየተከፋፈልን ያለ ነው ክብሩ ለእግዚአብሔር ይሁን ኢየሱስ ክርስቶስ ጌታ ነው በርቱልኝ ጌታ ደግሞ ይረዳናል እንቀጥላለን ጌታ በቅርቡ ይመጣል ሰላም ለእናንተ ይሁን አንዳችን ለአንዳችን ደግሞ በእምነት እንድንበረታ እንድን እርስ በራሳችን በጸሎት እንደጋገፍ ለእኔም ጸልዩልኝ እኔም ለእናንተ እግዚአብሔር ደግሞ እንዲያበረታን እምነት ጋሻችንን መጣል የለብንም እግዚአብሔር ደግሞ ጸጋውን ያበዛልናል ሰላማችሁ ይብዛት ሰላም ሆኑልኝ